ክርስቶስ አምላክነ ዘመፃ ውሃመ በእንቲአነ በህማማቲሁ ቤዛነ ክርስቶስ አምላካችን በሥጋ የመጣው ስለኛ የታመመው በህማሙ ቤዛችን ሆነ ወይንም ተቤዥን የተወደዳችሁ የክርስቶስ ቤተሰቦች ይህ ሳምንት በቤተ ክርስቲያናችን ካሌንደር ወይንም ደግሞ በቤተ ክርስቲያናችን ስርዓት እጅግ በጣም ቅዱስ የሆነ ሳምንት ነው። ለዚህ ነው ሰሙነ ሕማማት ቅድስት የምንለው። ቅድስት የሆነች የሕማማቱ ሳምንት የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማሙን ሞቱን የምናስብበት ሳምንት ነው እና በዚህ ሳምንት ውስጥ ይህንን ማለት በንግግር የመጀመሪያ ላይ የተናገርኩትን ቃል ደግመን ደጋግመን እንለዋለን። ወንጌል ካነበብን በኋላ እንለዋለን። በስግደታችን ጊዜ እንለዋለን። ወንጌል ካነበብን በኋላ ድረ ወንጌል ከተባለው ንባብ በኋላ ክርስቶስ መድኃኒነ ዘመጽአ ወሐመ በእንቲአነ በሕማማቲሁ ቤዛወነ እንላለን። ክርስቶስ መድኃኒታችን የመጣው የታመመልን፣ በሕማሙ ተቤዠነ። በዚህ ውስጥ መሰረታዊ የሆኑ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ዋና ዋና ነገሮችን እናገኛለን። የመጀመሪያው አንደኛው ነገር መርሳት የሌለብን ሁላችንም ልናውቀው ሁላችንም ልንገነዘበው የሚገባን ነገር ቢኖር ምንድን ነው ካልን ዛሬ ሕማሙን ሞቱን የምናስብለት ክርስቶስ አምላክን ክርስቶስ አምላካችን ነው። አምላካችን ነው፣ ይህንን ዓለም ካለመኖር ወደ መኖር ያመጣ ጌታ ከሁሉ ሊያስደንቀን የሚገባውም ለዚህ ነው። አንዳንዶችም ምናልባትም ክርስትናን ለመቀበል በጣም የከበዳቸው ለዚህ ነው። እንዴት አምላክ ሁላችሁ እንደገና ታመመ ትላላችሁ ይላሉ። እውነት ነው። አፋችንን ሞልተን እንናገራለን። ይህ ታመመ የምንለው ተንገላታ የምንለው ጌታ ዓለምን ካለመኖር ወደ መኖር ያመጣ አምላክ ነው። ያ ብቻም አይደለም። ዓለምን አሁንም የሚመግብ የሚደግፍ አምላክ ነው። ሁሉን በስልጣኑ ቃል እየደገፈ ይላል ዕብራውያን ምራፍ አንድ ላይ ከዚህ ቁጥር አንድ እስከ ሶስት ላይ ባለው ኃይለ ቃል ላይ ሁሉን በስልጣኑ ቃል እየደገፈ ይላል። የሚመግበን የሚያኖረን እርሱ ነው። የሰራን ብቻ አይደለም ያቆመን እርሱ ነው። የእኛ ብልሃት የእኛ ብልጠት የኛ ተንኮል የኛ ሰውን መጥለፍ አይደለም ያቆመን። እና በዚህ ሰሞን ስናስብ ሕማሙን ይህንን እንዳትዘነጉት። ይህ በሌላ መንገድ ደግሞ ፍቅሩ ምን ያህል ታላቅ እንደሆነ ያሳየናል። አስተውሉ። እኛን የፈጠረን በጸጋው ነው። ከእኛ አንዳች ነገር ፈልጎ አይደለም፣ አንዳች የጎደለበት አይደለም። በራሱ ምሉ የሆነ በማንም የማይደገፍ አምላክ ነው። እኛን የፈጠረን በፍቅሩ ነው፣ የተቤዠንም በፍቅሩ ነው። እኛን አጥፍቶ ስንበድል ስናመፅ እኛን አጥፍቶ ሌላ ፍጥረት መፍጠር ይችል ነበር። ግን ፍቅሩ ይህንን እንዲያደርግ አላደረገው። ፍቅሩ ፍጹም ነው። አትናቴዎስ በእንተ ስጋዌ ላይ እንደተናገረው ፍቅሩንና ፍርዱን በአንድነት የገለጠበት ሳምንት ነው። ይህ ሳምንት መስቀሉን የሚያሳየን ይህን ነው። እውነትንና ፍቅርን በአንድነት በጣም ራህ የምናየው በክርስቶስ መስቀል ላይ ብቻ ነው። ክርስቶስ አምላክነ ክርስቶስ አምላካችን ዘመፃ የመጣው መጣ። ይህ አምላክ እኛን የፈጠረ እኛን የሚመግብ ጌታ ፍቅር አገብሮት አስገድዶት፣ ለእኛ ያለው ፍቅሩ አስገድዶት መጣ። በሥጋ ተገለጠ። በሥጋ ማርያም መጣ። ምክንያቱም በእኔና በእናንተ ላይ የተፈረደውን ፍርድ ሊሸከምልን ደዌያችንን ሊሸከምልን ሕመማችንን ሊቀበልልን የእኛን ባህሪ ገንዘብ አደረገ። ከመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ ሰው ሆነ ዘመፃ በዮሐንስ ወንጌል ላይ ሁላችሁም የምታውቁት አለ፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና የመምጣቱ ነገር የፍቅሩ መገለጥ ነው። የክብሩ መገለጥ ነው። ያ በሰው ልጆች ዘንድ ጎድሎ የነበረው የእግዚአብሔር ክብር እንደገና ይገለጽ ዘንድ የክብር ጌታ ክብሩን ጥሎ እኔና እናንተን ሊያከብረን መጣ። ራሱን ባዶ አድርጎ ኬኖሲስ፣ ባዶ አድርጎ ክብር ያለው ጌታ ራሱን ዝቅ አድርጎ መላእክቱ በፊቱ በፍርሃትና በመንቀጥቀጥ የሚቆሙለት እነዚያ ክፎች የሆኑ ሰዎች በፊቱ ላይ ሲዘብቱ ዝም ብሎ በሸላቾቹ ፊት ዝም እንደሚል በግ አፉን ሳይከፍት ስለኛ ሊታረድ ስለኛ መከራሞትን ሊቀበል መጣ። የማይታመመው የሚታመም ሆነ። የሚታመም ሥጋን ገንዘብ አደረ። እናም ታመመ። ታመመ ስንል ለአብነት ብቻ አይደለም፣ በጣም መጠንቀቅ አለብን። ለትምህርት ብቻ አይደለም፣ ለቤዛነት ነው። ማለት በእኛ ተገብቶ በእኛ ቦታ ላይ ቆሞ እኛ ልንቀበለው የሚገባንን ከእኛ ጋር ተቆጥሮ ወንድሞቹ አድርጎንኛን ዘመዶቹ አድርጎንኛል፣ ሐረገ ትውልድ እንደኛ ተቆጥሮለት ታመመ። ማለት በሌላ አነጋገር ጌታ በዚያ ሰዓት እኛ የምንታምመውን ህመም የሚሰማንን ህመም ነው እርሱ የታመመው። ይህ ይህንን መልዕክት ለምትሰሙት ምንድን ነው ያለው መልዕክት ካላችሁ መከራዬን የሚያውቀው ማን ነው ህመሜን የሚያውቀው ማን ነው ብላችሁ የምትጨነቁ ካላችሁ ምናልባትም አብረዋችሁ ያሉት ወንድሞቻችሁ እህቶቻችሁ ይህንን ህመም ይህንን መከራ በእናንተ ዘንድ ያለውን አላስተዋሉልኝም አላወቁልኝም የምትሉ ካላችሁ ህመማችሁን የሚያውቅ ብቻ አይደለም የታመመ አምላክ አለላችሁ በዕብራውያን ምዕራፍ አራት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ ለእኛ መታመሙን እያሰበ ነው ሐዋርያው ቅዱስ ጳውሎስ ምን ይላል እንግዲህ እንቅረብ ይላል ወደ ጸጋው ዙፋን በእምነት እንቅረብ ለምን በነገር ሁሉ እንደኛ የሆነ በሰማያት ያለፈ ታላቅ ሊቀ ካህናት ነው ያለን ይለናል። ህመማችሁን የሚያውቅ ችግራችሁን የሚያውቅ ሥቃያችሁን የሚያውቅ አምላክ አለ። ለእርሱ ንገሩት። እርሱ ያውቃል፣ እርሱ ይመለከታል። ማለት ከሩቅ አይቶ ከንፈር የሚመጣ አይደለም። በእኛ መከራ የተካፈለ ነውና ታመመ፣ ስለ እኛ እሱ ወደል ተገኝቶበት አይደለም በአፉ ተንኮል አልተገኘበትም፣ ሐዋርያው ቅዱስ ጴጥሮስ እንደነገረን ሲመቱት አልዛተም፣ በጽድቅ ለሚፈርደው ራሱን አሳልፎ ሰጠ እንጂ። ነገር ግን ስለ እኛ ነው የታመመው። እናም በዚህ ሕማሙ ቤዛ ሆነን። ደስታ ተክለወልድ ቤዛ የሚለውን ሲተረጉሙ፣ ኪዳን ወልድም ይመስሉኛል። ወይንም ደስታ ተክለወልድ ቤዛ የሚለውን ሲተረጉሙ ግሩም ቃል ይናገራሉ። ምትክ፣ ልዋጭ እያሉ ይሄዱና፣ የፀሐይ ቤዛ አባቴ ትዝ ይለኛል ቤዛዬን አቀብለኝ ይለኛል። ባርኔጣዬን ወይም ኮፍያዬን አቀብለኝ ለማለት። ለምን ራሳችንን ሊመታ የሚመጣው ፀሐይ ባርኔጣውን ስለሚመጣ የጣይ ቤዛ ይባላል። ደግሞ እንደዚሁም ደግሞ ስፌት የሚሰሩ ሰዎች የጣት ቤዛ አላቸው፣ ብረት የሚያጠልቁት አላቸው፣ የጣት ቤዛ ይባላል። ለምን ስፌቱ እጃቸውን እንዳይወጋው ብረቱን ነው የሚወጋው። እኛ ልንቀበለው የሚገባንን መከራ መስቀል ከፍቅሩ ብዛት የተነሳ እሱ ተቀበለልን። ስለዚህ ዛሬ በፊቱ በጸሎት ለመቅረብ ሁለንተናችንን ለእርሱ ለመስጠት ወንድሞቼ እህቶቼ መስቀሉ ድፍረታችን ነው። ስለዚህ ወደኋላ አትበሉ፣ ቸል አትበሉ። ለእርሱ ሁለንተናችሁን አቅርቡለን፣ ወደ እርሱ በእምነት ቅረቡ። ዛሬ ሰሙነ ሕማማት ሰኞ ላይ ሁለት ነገሮችን እናስባለን። ቅጠል ብቻ ሆና ፍሬ ያልተገኘባት ዛፍ ጌታ ወደ እርሷ ዘንድ ሄዶ ፍሬ እንዳላገኘባትና እንደረገማት እናስባለን። እንዲሁም ቤተ መቅደሱን ጌታ እንዳጸዳው የወንበዴዎች ዋሻ የሆነውን ቤተ መቅደስ አጽዱልኝ ብሎ እንዳዘዘ እንመለከታለን፣ እናያለን። እነዚህ ሁለት ታሪኮች ምክንያቱም ወደ ኢየሩሳሌም በአያይቱ ና በውርንጫይቱ ላይ ከገባ በኋላ የተደረጉ ናቸው። ሰኞ ዕለት የተደረጉ ናቸው። እነዚህ ሁለት ድርጊቶች ለእኛ ተግሳጾች ናቸው። መስቀሉን እያየን ሕማሙን እያየን ሞቱን እያየን ፍሬ እንድናፈራ ነው ቤተክርስቲያን ይሄንን እንድናስብ ያደረገችን ከጥንት ጀምሮ ከሐዋርያት ዘመን ጀምሮ እንደዚሁም ደግሞ ቤተ መቅደስ የተባለውን የእኛን ህይወት የእግዚአብሔር መንፈስ ቅዱስ ማደሪያዎች ነን እና የስላሴ ልጅነት አግኝተናል እና እኔና እናንተ መቅደሶቹ ነን። ስለዚህ መቅደሱ የተባለው እኔና እናንተ ራሳችንን እንድንመለከት ነው። ኦርቶዶክሳዊ መንፈሳዊ ህይወት ወደ ልብ የሚደረግ ጉዞ ነው። ወደ ልብ የሚደረግ ጉዞ ነው። በዚህ ዘመን እንደ ሀገርም እንደ ህዝብም፣ እንደ ቤተ ክርስቲያንም ብዙ ምስቅልቅል የሆነ ነገር ያጋጠመን እንቆቅልሹ የበዛበት ምክንያት ክርስትናችን ላይ ላዩን ስለሆነ ነው። ወደ ልብ አልሄድንም። ስለዚህ በዚህ ሰሞን እግዚአብሔር ይህንን እድል ሰጥቶናል። የሰውን አለባበሱን፣ አረማመዱን ደግሞ ማሰገዳድሩ እንዴት እንደሚሰግድ ሳይሆን ራሳችን እንዲሆን የራሳችንን ማሰገዳደድ ወይም ደግሞ አለባበሳችንን ሳይሆን ልባችን ምንመልከት ግን፣ መስቀሉን ከፊታችን አስቀምጠን ተስፋ ሳንወርጥ፣ በፍርሃትና በጭንቀት ሳንሆን ፍቅሩን እያሰብን ወደ እርሱ እንቅረብ። የዋልልን ውለታ እናስብ። ልዑል እግዚአብሔር ይህንን ሰሞን የበረከት ያደርግልን፣ አሜን።